ከፋሚሊዎች ጋር መሆን ለኔ ጥቅም አለው ብዬ አስባለሁኝ እና ነገሮች በእንደዚህ አይነት መልኩ ይቀጥላሉ ከአሁን በኋላ ከእነሱ ጋር አሪፍ አሪፍ ቆንጆ ቆንጆ ቪዲዮች ይዤላቸው እመጣለሁ ብዬ ተስፋ አድርጋለሁ መቼ ምን አንዳንድ ነገር ከማሰብ ወደኋላ አልልም ሰላም ቤተሰብ እንዴት ናችሁ ደህና ናቸው የእኔ ደስ ብሎኛል ማለት ነው የሰሞኑ ደስታችን ማለት ነው ገና ደስታ እየጨመረ ነው የሚሄደው የሆነን ለመናገር እህታችን እንደዚህ እየሳቅሽ እንደዚህ ፍንድቅ ብለሽ ስትመጪ የእኛ እህቶችሽ ማለት ነው እንዴት ደስ እንደሚለን ማለት ነው እና ምን ማለት ፈልጌ ነው? ዛሬ እንግዲህ ሩታዬ ከቤተሰቦቿ ጋር ከእናቷ ጋር ከአባቷ ጋር መጣለች ማለት ነው። ቤተሰቦቿን ሰርፕራይዝ እያደረገች ነው የመጣችው። እየሆነ ለመናገር እኔ በጣም በጣም ደስ ብሎኝ እና ባለፈው ደግሞ ባለፈው ቪዲዮ በሰራችሁ ላይ ደግሞ ሁላችንም ደስታችን ገልጸን ነበረ። ነገር ግን እኔ ኮሜንት መጻፍ አልችልም ታውቃላችሁ እና ትዝታ ለምንድን ነው ኮሜንት ሽማላዩ ለምትሉት ማለት ነው። አብርሽ ቤትም ሩታ ቤትም እኔ ኮሜንት መጻፍ አልችልም። ምክንያቱም ኮሜንቴ በጣም እንትን ስለሚል ማለት ነው። እንዴት ነው እንዴት እንዴት ልበላችሁ፣ ማለት በጣም እንትን አለው የኔ ኮሜንት ማለት ነው። ይችላል በቃ፣ እንዴት ነው እችላለሁ፣ ማለት በቃ ትክክለኛ ኮሜንት ስለምጽፍ ኮሜንት እንዳልጽፍ ቦልኮኛል ማለት ነው። እና ብዙ ሰዎች ደግሞ ከኔ ስለሚ የሆነ እኔ አላቅምና ብዙ ሰው ስለሚያይ የኔን ኮሜንት ወይም ደሞ እንዴት ነው ብቻ፣ አላቅምና መሸነፍ ነው ብዬ አስባለሁ። አብሪሽ ተሸንፈዋል ማለት ነው። ልንገራችሁ በዚህ አጋጣሚ እና ለዛ ነው ኮሜንት ማልጽፈው። ግን በትልቁ በዛኛው ቻናሌ በተስታ ቢዝነስ መምጣት እችላለሁ። ግን አብዛኛው በዚኛው ቻናሌ ስለሆንኩኝ እመጣለው። ቪዲዮን አያለው። ግን ኮሜንት አልጽፍም። ላይክ አድርጌ ነው ወጣ ምክንያቱም ኮሜንት ብጽፍም በሚያይ ስለሌለ ማለት ነውና፣ እና በጣም ደስ ብሎኛል የሆነ ለመናገር ሩታዬ እንግዲህ ቤተሰቦቿን እየካሰች ነው ብዬ ነው ማስበው። ምክንያቱም በፊት የ ብዙ ነገር እና ሳልፋለች። እሱን ማለት ወደኋላ ሄደን መመለስ ወይ ደሞ ወደኋላ ሄደን ማውራት አይጠበቅብንም። ሩታ ላይ የደረሰባትም ብዙ ነገር አለ። ነገር ግን ያ ሁሉ አልፏል። ቤተሰቦቿም ደግሞ መጥፎ ነገር ወይ ደግሞ ጥሩ ነገር ማለት እንዴት ነው መጥፎ ስሜት ከተሰማቸው እንግዲህ አሁን ደግሞ እሷ ደግሞ ጥሩ እየሆነች በቃ በጥሩ ነገር እየካሰች ነው ብዬ ነው ማስበው። ምክንያቱም እናት አባትን የእናት አባትን ደስታ ማየት ከምንም በላይ ነው እና እሷ የለበሰችውን እያለበሰቻቸው ነው። እና ከዚህ በላይ ደግሞ ብዙ ነገር ታደርጋለች ልንገራችሁ እና ዋናው ብቻ አለ አይደለም፣ ሁሉም ጤና ይስጣቸው። ምክንያቱም ሩታ ጤና ጤና ይኖራት፣ እሷ ደስተኛ ትሁን፣ እሷ ብቻ ሰላም ትሁን እንጂ ለቤተሰቦቿ የፈ ሁሉም ነገር ታደርጋለች። ቤትም ታሰራለች። ቤትም በጣም ቀላል ነው ቤት ማሰራት አቅቷት አይደለም። እና ሩታዬ እንግዲህ አሁን በሄደች በሁለት ቀን እንኳን ይዋት እና ታስራ ነው ብዬ ነው ማስበው። እስካሁን ታስራ ነበረ። ምክንያቱም ከቤት እንድትወጣ አይፈልግም። ከሰው ጋር እንድትገናኝ አይፈልግም። ከሆነ ቅልቅል ካለ፣ የሆነ ፕሮግራም ካለ፣ የሆነ ልደት ካለ፣ የሆነ ምርቃት ካለ ሩታ እዛ ቦታ አትገኝም። አብዛኛው ጊዜ ብዙ ሁሉም ጊዜ ማለት ነው። ምክንያቱም ተገኝታ አታውቅም እና ግን አሁን ደግሞ እንደዚህ ደግሞ ከነሱ ጋር ሆና ስትመጣ ደግሞ በጣም ደስ ብሎኛል። በቃ ፍሪደም እንደተሰጣት ነው እኔ የቆጠርኩት። እናት አባቷ ጋር ስትሄድ በቃ የሆነ ታስሮ የተፈታ ታስራ እንደተፈታች ነው እኔ የቆጠርኩት። ምክንያቱም ፍሪደም አልነበራትም ብዬ ነው ማስበው። በዚህ አጋጣሚ ማለት ነው። አሁን ግን ፍሪደም አላት። የፈለገችን ማድረግ ትፈልጋለች፣ የፈለገችን ማድረግም እየቻለች ነው፣ ትችላለችም ከዚህ በኋላ ማለት ነው። እናት አባቷንም ደግሞ ባላት አቅም እያስደሰተች ነው። ገና ብዙ ነገር እናያለን ቤተሰብ ትቤሉ፣ ምን እንደሆን ታውቃላችሁ? እኔ አሁን እዚህ ምንም አልተመቸኝም። ተመሸኛል እኮ በታዩ በጣም በላይ በላይ ነው የምበላው። በጣም በቃ ቻሌንጃ እንዴ ልበላችሁ። የምጠግበው አይመስላቸውም ቶሎ ቶሎ ነው የሚያበሉኝ። አሁን ብ አሁን ጠጪ ምናምን፣ ግን እኔ ብቻ በቃ እስቲ ይሁን ብያለሁ። እኔ አሁን እየምሬ ነው እየምሬ ነው፣ ይሄ ሁሉ እንክብካቤ በጣም በዝቶብኛል እና ምጠግብ አይመስላቸውም። በላይ በላይ ብይ ነው ጠጪ ነው ምናምን ብቻ ብዙ ትሪትመንቶችን እያገኘሁኝ ነው ኢምፖርታንት የሆነ እና በጣም በጣም ደስ ይላል ማለት ነው። ምንም ቆይታችሁ ወይም ተነፋፍቃችሁ ስትገናኙ ሰው ሪ ይባለው የምትጠግቡ አይመስላቸውም መሰለኝ። ዝም ብለው ነው በቃ ወይ ደህና ናችሁ አላችሁልኝ ቤት ነው። እንዴት ነው ነገሩ? ሙሽራ መስላችሁ የለ እዚህ ጋር ልታዘነግጣቸው ነው እና ፕራንክ ልታረጋቸው ነው። አልተመቸኝም ከእናንተ ጋር ማለት ይሄ ፕራንክ ነው። እሺ ገባቸው። ነገር ግን እስካሁን ከእናንተ ጋር ስኖር ወይም ደግሞ ከመጣው ጀምሮ ከእናንተ ቤት ለእኔ አልተመቸኝም። ስለዚህ የቤት ክራይም ከፍያለሁ ስለዚህ ወደ አዲስ አበባ መመለስ አለብኝ ብላ ነው ፕራንክ የምታደርገው። እና በጣም ቀላል ነገር ነው ፕራንክ የምታደርገው ይሄ በጣም ሲምፕል ነገር ነው። ነገር ግን ያው እንግዲህ እናቷም ደግሞ እንዴት ደስታዬ ላይ ውሃ ትረጪያለሽ? እንዴት እንደዚህ ታደርጊያለሽ? እያሉ እየተቆጧት ነው። ነገር ግን በጣም ቀላል ፕራንክ ነው ብዬ ነው ማስበው ማለት ነው። ክብር ለእግዚአብሔር ይሁን። አሜን አንቺን ትንሿ ልጄን ደሞ ሳይ ሙሉ ደስታ ላይ ሆነ። ለምሳሌ ያስገባ ደሞ ደረደር የለም በልጆቼ ደስ ነው። እሺ ተሰባሰቡልኝ። እንዴት ብዬ የመጣሁት ሲጀመር በባዶ ከፍዬ ቤቱ ባዶ መሆን የለበትም። በቃ አዛ ሄጄ ልኖር ነው። ድጋሚ ልመለስ ነው። ወደ መጣሽበት? አዎ እሱ ልንገራችሁ ብዬ ነው። ና እንዴ አልተመቸሽ እኔ ጋር ሆነ? አረኔ እንደዛ ለወጣኝ። እንደውም የሆነን ለመናገር ማለት ነው እየሳቀች ነው ሁላ እናቷ ነው እንዴ ሲሏት እንደውም ምን ነው እያለች ሩታ እንደውም እየሳቀች ነው እዚህ ጋር ማለት ነው እንዛ በቃ ማለት ያው ስድስት ወር ሙሉ የስድስት ወር ብር ከፍዬ እዚህ ስቆይ እኔ ደብረኛል። ለምን ብትይ በነጻ ቤቱን ባዶ ለምትቸውን ትላለው፣ ሄጄ መኖር የለብኝም። ምን ሆነ ያልተመቸሽ የኔ ውድስቴ ግልጽ አርገሽ ነገር እንደው ገንዘቡ ተከፍሏል እዛ ያለብሽም ያስፈለገም ወደፊት እያተባበርን እንከፍለዋለን ኧረ እንደዛ አይደለም ግን ገና ደስታችን ያንድ ቀን አያችሁም አባት ማለት እንዴት ነው ማለት አላቅም የሆነ እኔ እንጂ አላቅም እኔ በዚህ አጋጣሚ እናቴንም አባቴንም በጣም ነው የምወዳቸው ነገር ግን ማለት እንዴት ነው ማለት በዚህ በዚህ አጋጣሚ ሩታና አብርሽን እንደ ሀብታም ነው የሚያዩት ነገር ግን ሀብታም ናቸው እግዚአብሔር ይመስገን ሰው ሲጀምር ጤና ካለው ማለት ነው ስርተው ሀብታም ይሆናል ሶ ማለት መኪና አለው ማለት እንግዲህ ሀብታም ነው ኢትዮጵያ ውስጥ ታቃላቸው እና ነገር ግን እሳቸው ደግሞ የሩታ አባት ግን ተባብረን እንከፍላለን እንጂ ገና በመጣሽ በሁለት ቀንሽ እንዴት ጥለሽን ትሄጃለሽ አትሄጅም እያሏት ነው እና እኔ እንጃ ብቻ እኔ የሆነ ለመናገር ማለት ነው። እኔ የአውሮፓን ደስታ ብቻ ነው የምፈልገው። በጣም ደስ ብሎኝ እኮ ደስ ብሎኝ ማታአና ገና ፍራንኩን በቀጨረስ ነው ቀንጨብ ባድርጌ ላሰማችሁ ብዬ ነው። አሁን ጋቢ ስሰጥና እና ሀበሻ ቀሚስ ስሰጥ ለብሶ ሲመጡ አሳያችሁ እና ባይ ባይ እላቸዋለሁ ማለት ነው። እና ደግሞ ሌላ የማሳያችሁ ነገር አለ። እንዳትሄዱ፣ እሺ። ይታየኝ ደግሞ እንደዚህ ነው ልጅ ማለት ማለት ነው። አባትና እናትን ጉልበት ስማ ማለት እኔ እንጃ አላውቅም ማለት ሩታዬ፣ የዛሳ ልጅነትም ይዟት ይሆናል፣ ፍቅርም ይዟት ይሆናል። በፍቅር ተታላ እንግዲህ ቤት ጥላ ሄዳለች። ታቃላችሁ ያው ሴቶች ባለፈን ተናገረ ያለው አንዲስ ከወደድን አንዴ ልባችን ከሰጣን እንደ ወንድ ግማሽ ልብ መስጠት አንችልበትም፣ እና ፍቅር እንግዲህ አታሏት ይዞ ከቤት ወጥታ ነበረ። ነገር ግን አሁን ደግሞ ተመልሳ ሴት ልጅ ደግሞ ማለት ስትወልድ ደግሞ በደንብ ልብ ትገዛለች ሩታ እና አሁን ደግሞ እንደዚህ መታ ሲጀመር፣ ሩታ ማለት ነው ከበፊቱ ጀምሮ የሆነ እንዴት ነው ክብር አላት ማለት እንዴት ነው እንዴት ልበላችሁ ትልቅ ሰውን ታከብራለች የሆነ በቃ ጉልበት ላይ ወድቃ ነው ምስሞ፣ ማለት አሁን አስባችሁታል። ልትወልድ አንድ ሳምንት፣ ሁለት ሳምንት ነው የቀራት። ግን እንደዚህ ሆና እንኳን ጉልበታችን ጎንበስ ብላ ነው እየሳመች ያለችው። እና ከዚህ በፊትንም አይታችኋል። እትዬንም ስታገኝ እንደዚህ ጎንበስ ብላ ነበረ የሳመችው። እና የሆነ ለምናገር ለትልቅ ሰው በጣም እንጃ አለቅም ሆነ ተቆንጥጦ ያደገ ሰው ታውቃላችሁ፣ እንደኔ ማን ነው በዶቤ ተገድፎ በአለንጋ ተገርፎ እና ተቆንጥጦ ያደገ ማለት ነው። እንደኔ ያደጋችሁ እኔ ነኝ ባሉ ሺት ሳምታችኋል። እኔ አባቴ ማለት ነው የትም አያስወጣኝም ነበር የትም ማለት ነው። ላሞች ራሱ ካሰርኩኝ የሆነ እንደዚህ አድርጊ ብሎኝ ካላደረግኩኝ በቃ ቁንጥጥ ይገርፈኛል ማለት ነው። እስከ አለቅስ እስከ ደም በቃ እንዴት ልበላችሁ። እና እኔ እናቴ አንድ ቀን እኔ አላስታውሰም እናቴ አንድ ቀንም አንድ ነገር የሆነ ጫፌን ነክታ አታውቅም። የሆነ ለመናገር ማለት ነው አባቴ ግን ከልጅነቴ ጀምሮ ነፍሴን እስካቅ ድረስ እየቆነጠጠኝ እየገረፈኝ ነው እያሳደገኝ ማለት ነው እና እና በቃ ተውት፣ ትዝታ ውስጥ አንግባ ማለት ነው። አሁን እንዲሁ እንዳማርሽ፣ እንደደመቅሽ እድሜ ዘመንሽን ሁሉ ያማረ ህይወት ይኑርሽ። ተማረ ሚን እኔ አሁን የለብሽ እንደ አንቺ እንዳማረብሽ እኔም አምራለሁኝ እላለሁ። እንዲሁ እንዳማረብሽ ዘላለም ዓለምሽን ኑሮሽ ሁሉ ያማረ ይሁን፣ የደመቀ ይሁን። አንቺም አብርሃምም የተባረከ የተቀደሰ በሆድሽ የተሸከምሽው እናንተን የሚጦር የሚያከብር ልጅ ይሁንልሽ። በሰላም ተፈጂ፣ ማንም ሳይሰማ፣ ማንም ሳይሽ። በዚህ አጋጣሚ ግን ማለት ነው መሀላችሁ ላይ የገባውን ሰይጣን እግዚአብሔር ያባረርላችሁ ብላችሁ አሜን ማለት አለብን ማለት ነው እና መሀላችሁ ላይ የሚያጣላ ሰዎችን እግዚአብሔር ያረቃችሁ። ሄርሜላን ከምድር ከምድር ምድር ነው የሚባለው ይነቅላት። በሉ በሉ እኔ ምርቃቴ ይደርሳል። በሰላም ሹልክ አድርጋ ትፍታሽ። አሜን። ግን እንግዲህ ለብሶ መጥቷል ማለት ነው፣ ቤተሰብ ለብሶ መጥቷል ማለት ነው፣ እምር ብሏቸዋል ማለት ነው። የሆነን ለመናገር በጣም ደስ ብሎኛል፣ እንደዚህ ሆኖ ስለመጡ ማለት ነው። የኔ ቤተሰብ እንግዲህ እኔ በቃ እኔ እንጃ አላውቅምና፣ ሩታ እንደዚህ ሆና ሁሌ ብትመጣልኝ በጣም ደስተኛ ነኝ። አንድ አንድም እንኳን ከአይኗ ዘለላ ሲወርድ ማየት አልፈልግም። ሌላ ደግሞ የማሳያችሁ ነገር አለ። ቆይማ ማለት ነው ላሳያችሁ ነው። ይሄንን ነገር ታቃላችሁ? ይሄንን ኦንላይን ታቃላችሁ? ይሄ ማለት ነው በደንብ ያዙት። ይሄንን ማለት ነው ይሄ ስትሸዋር ነው። ኦኬ። ኦን ላይ በደንብ ታያላችሁ። ቲክቶክ ላይ በጣም ነው የሚሸጡት፣ በጣም ነው የሚሸጡት። የሆነን ለመናገር ይኸው እኔ ዛሬ ነው ገዝቼ የመጣሁት የሆነ ወርቅ ገዝቼ የሆነ ላስተካክሎ ሄጄ ነበረ እና እዛ አግኝቸው ገዛውት ይሄ ነው፣ ካያችሁ እዩት በደምብ እዩት በደምብ። ኦን ላይን እንዳትገዙ፣ ኦን ላይን እንዳትገዙ። እኔ ስንት እንደገዛው እንትን በሉ የድራይቨር 25 ብር ከፍላችሁ መቶ ብር ይሄንን ገዝታችሁ ስንት ብር ነው ይሄ? 3 ወይም ደግሞ ሁለት የሚገዛ ነው። እኔ ስንት ብር እንደገዛው ታውቃላችሁ? አምሳ አምስት ብር እግዚአብሔር ነው ብላችሁ ይሄ ነው ይሄ ራሱ ነው። ኦን ላይ የሚሰጡት ይሄ ኦሪጂናል ነው። ሁለተኛ ነው ምናምን የሚሉት ነገር አለ። ሁለተኛ አንደኛ የሚባል ነገር የለም። አንደኛ አንድ ብቻ ነው እያለው ከመዳሜ ጋር ነው ሄጀ የገዛሁት። ይሄ ነው አንደኛ ነው እና 55 ብር ነው 60 ቆይ ቢል አለው። እሺ ከነ ቢሉ ነው ማሳያችሁ ማለት ነው። እግዚአብሔር እንዳትበሉ። ይሄ ነው ራሱ ያያችሁት ይሄ ነው ይሄው። በደንብ ያያዙት። ይሄ ቲክቶክ ላይ አይቻለው። የሚሸጡት ስንት እንደሆነ ታውቃላችሁ? መቶ ብር እያሉ ነው። ከዛ ደግሞ ማለት ነው የድራይቨር 25 ብር ትከፍላላችሁ እና ሶስት ትገዛላችሁ በመቶ 100 25 ብር 3 ትገዛላችሁ ገባችሁ አይደል እና ሄዳችሁ ቢኒያስ የሚባል አለ እዛ ሄዳችሁ ግዙ ማለት ነው ይኸው ቆይ ላሳያችሁ ይኸው ጋራንቲ አለው ምናምን ምናምን በትክክል ነው የገዛሁት እና ቆይ እንትኑ ብሩን ላሳያችሁ እዚህ ጋር ይታያችሁ ለ55 ብር ቆይ ላሳያችሁ እዚህ ጋር 55 ብር ታያችሁ። ካሜራ ስለያዝኩኝ ማለት ነው በእጅ አልተመቸኝም። እና 55 ብር ነው በቃ 55 ብር ነው እየገዛሁት። እግዚአብሔር ነው የምላችሁ። እና ሶስት በምትገዙት ዋጋ አንድ አትግዙ፣ አትታለሉ። ኦንላይን እቃ አትግዙ። እየሆነን ለመናገር እኔ ብዙ ጊዜ እንደዚህ ሳደርግ ስሰራ ማለት ነው በፊት እሰራ ነበረ። እንደዚህ አድርጊ፣ እንደዚህ እያልኩኝ በትስታ ቢዝነስ ቻናሌ ላይ አንቺ ቅናተኛ ምናምን ይሏታል ይሉኛል ማለት ነው። እና ጓደኞቼ አላችሁ፣ ኦንላይን የሚሸጡት አውቃለሁ። ነገር ግን እኔ ቀንቼ ምናምን አይደለም። ግን ለእህቶቼ ደግሞ የሆነ ትምህርት እንዲሆናችሁ ስለምፈልግ ነው። ምክንያቱም ለምን ይበላሉ ማለት እናንተም ሰል እያተረፋችሁ ነው፣ አውቃለሁ፣ እየሸጣችሁ ነው። ግን እነሱ እንደዚህ ደም ደም ተፍቶ ያገኙትን ብር ለምን ሜዳ ላይ ጥላሉ? ለምን የሆነ ለምን ነገር እንዴ! እና እንደዚህ ነው እና ወርቅ ደግሞ ማለት ነው እየተወደደ ነው። ወርቅ ግዝ ሰምታችኋል። ዛሬ አራት መቶ አስር ብር ነው የገባው አንድ ግራም ወርቅ ማለት ነው። ግን እኔ ወርቅ ቤት ሄጀ እንግዲህ ገዝቻለሁ። ስምንት ግራም ነው የገዛሁት ማለት ነው። እኔ ወርቅ አለኝ። እኔ አሁን አሁን በዚህ ዓመት በሁለት ዓመት ጀምሮ ወርቅ በጣም እየወደድኩ ነው። ወርቅ ብቻ ነው የምገዛው። በስሜ አሰራው፣ በኢትዮጵያ ካርታ አሰራው፣ ሌላ ደግሞ በመስቀል አሰራው። በእመቤቴ ስእላድነ ገዝቻለው። ደግሞ አሁን ደግሞ በልብ ቅርጽ ገዛው ማለት ነው እና ወርቅ በጣም እየወደድኩ ነው በዚህ ዓመት ማለት ነው እና ብራችሁን አትጣሉ። ቢያንስ ማለት ነው የእጃችሁ እንኳን ብራሴት በአራት መቶ በአምስት መቶ ድርሃም ታገኛለችሁ። ብራችሁን ዝም ብላችሁ ልብስ ከምትገዙ ሄዳችሁ እኔ አሁን ማለት ብር ካገኘ እየሮጥኩኝ ሂጄ ማለት ነው የአንገት ብር ወርቅ የእጅ ቀለበት ዝም ብዬ እየገዘው የጆሮ እየገዘው ማስቀመጥ ነው፣ እና ወርቅ ይጠቅማቸዋል። ግዙ ማለት ፈልጌ ነው። ምክር ምናምን ምክር አንቺ መካሪ ምናምን እንዳትሉኝ፣ ለእናንተ ይጠቅማል ብዬ ነው። ብርም ገዝቻለሁ፣ አሳያችኋለሁ በኋላ በሚቀጥለው ቪዲዮዎች ምናምን አሳያችኋለሁ፣ አሳይኝታላችሁ ማለት ነው። እና ሰላማችሁ ይብዛልኝ፣ ወዳችኋለሁ፣ አከብላችኋለሁ። ባይ ባይ።